እናቴ እስቲ ይህንን ውሃ ጠጪበት፣ ይኸው ውሃም አምጥቼልሻለሁ፣ ያረጋጋሻል። እንኪስቲ እንኪስቲ። እናቴ አይ የእኔ ልጅ ውሃ መጠጣቱ ሳልፈልግ ቀርጭ ይመስልሽ? ልክ ምላሴ ላይ ሲያርኩ እኮ ሬት ሬት ነው ሚ ሬት ሬት ምላሴ ድርቅ ብሎ መሬት። ይኸው የበላሁትም አይረጋልኝ ውልቅ ብሎ ይወጣል።

ነው እናቴ፣ እንደዛ አትበይ። አላገኘሁም እኔ ልጅ፣ ከፊት የለሽ ከኋላ የለሽ፣ ያለ እህት ያለ ወንድም ብቻሽን አስቀረውሽ። አላህ ምን እንዳሰበልሽ አላውቅም። እኔም በሽተኛ እናት ሰጥቶሽ፣ ወንጀል ለብቻሽ አንገላታውሽ ልጅ እኔ ዛሬ ጤንነት አይደለም ለሚያሳስብ፣ እኔ በህይወት ባልፍ ተይ እንጂ ነገ ብቻ ምን ትሆናለሽ? ተይ እባክሽ፣ እባክሽ እናቴ እንደዚያ አትበይኝ እባክሽ፣ እንደዚያ አትበይኝ ተይ፣ ተይ እንደዚያ አትበይኝ። ለኸይሩ ነው እኮ ሁሉም ነገር እንደሚያልፍ ታውቂያለሽ እናቴ። ታይ ይሄም ጊዜ ያልፋል። አንቺም ትደኝልኛለሽ ኢንሻአላህ። አላህ ኮ ለኸይር ነው አንድን ነገር ወደኛው ያመጣው። ይህንን ነገር ለኸይሩ ነው ወደኛ ያመጣው። አንቺ ትደኝልኛለሽ እናቴ፣ ትደኝልኛለሽ። ታይ አቃተኝ እኮ ደካሜ፣ አቃተኝ። ልጅ መበርታት አቃተኝ። ይሄ ግን መጠንከር አቃተኝ እናቴ እ ቲ ቲ ጋደም በይ፣ ጋደም በይ ቲ። እራስሽን እየጠበኩሽ ችግር የለውም። እናቴ አንቺ ደህና ከሆንሽልኝ እኔ ምንም አልሆንም። አንቺ ብቻ ደህና ሁኝልኝ፣ እኔ ሌላ ምንም አልፈልግም። ሁሌም ደህና ነኝ እኔ ምንም አልሆንብሽም። ስለ እኔ አታስቢ። ቲ ተገፍ በይ። የተኛውበት መሰለኝ ግራ ጎኔ ሞቃት እየለቀቀብኝ ተቸገርኩ፣ እናቴ። እናቴ የሆነ ቦታ ደረስ ብዬ መጣለሁ። አሁኑ ነው የምመለሰው። እስከዛ አረፍ በይልኝ፣ ምንም ነገር እንዳታስቢ። ስመጣ ደሞ ሐኪም ቤት እንሄዳለን። አልቆይም። እሽ፣ እናቴ አልቆይም። አልቆይም። እንዳትቆይ ልጄ። እሺ፣ እራስሽን እየጠበኩሽ እናቴ። እሺ፣ አላህ ይጠብቅሽ። ውሽ እናቴ፣ መጣለሁ እናቴ፣ ምንም ነገር አታስቢ፣ መለሳለሁ። ተጫዎች፣ ተጫውት እንጂ ምን ሆነሽ ነው? ፈዘሻል እኮ። አይ ምንም ነው። እንዴት ነው? ደስ ይላችኋል ብዬ እኮ ነው፣ እዚህ አነጣጠፍኩት። አይ አይ፣ ደስ ይላል። አይ ምናምን ሲሆን። ደሞኮ እንትን ኬኩን አዝዣለኩ ቱ መበቂ ፎሎወርስ ብቻ ነው ያልኩት። ሌላ ነገር ልጨምርበት? አይበቂ አይበቃ? ነው ልጅ ይመጣሉ? አዎ ብዙ ልጆች ናቸው የሚገኙት። አይ ነው አኔ ምልሽ ዋይፋይ ደሞ ቆየች ምን ሆና ነው? አዎ እስካሁን አልመጣም። ቼክ አድርገዋት እንዲገብች ምን ሆና ነው ወይ ቼክ አድርገያት። ወይ ካልሆነ እነሱ ጋር ንቀላቀላቸው እንዴ? አይ አይደለም እሺ በቃ እንግዲህ ካልሽ እኔም እነሱ ጋር ልቀላቀላቸው። እኔ ልጅ ከፊት የለሽ ከኋላ የለሽ ያለት ያለ ወንድም ብቻሽን፣ አስቀረዎች አላህ ምን እንዳሰበልሽ አላውቅም። እኔም በሽተኛ እናት ሰጥቶሽ ወንችል ለብቻሽ አንገላታውሽ። ልጄ እኔ ዛሬ ጤንነት ያ ለሚያሳስቡ እኔ በህይወት ባልፍ እንማዜነ ምን ትሆናለሽ? እባክሽ እባክሽ እናቴ፣ እንደዛት ትበይኝ። እባክሽ እንደዛት ትበይኝ። ይ ምን ይክሮ የተፈጠረ ነገር አለ እንዴ? አሁን እናቴ ታማብኛለች እንዴ? ማዘርስ እስካሁን አልተሻላቸውም እንዴ? ምንም አልተሻላት። ምን እንደማረግ ግራ ገብቶኛል። ወይኔ በአላህ እኔ ራሱ እኮ እመጣለሁ ብዬ በቃ አንዱ ለቀን ጠየኳቸው ከዛ በኋላ ቀረ። አብሽር ይሻላቸዋል። በጣም ባሰባቸው ህመሙ። ምንም ለውጥ የላት። አሁን አሁንማ ምንም መድኃኒት መግዣ ምንም ነገር ላገኛ አልቻልኩም። ምን አባቴ እንደማረግ አላቅም። አላህ ብቻ ይርዳኝ። ማንም ከጎን የለም። ስቻ እንደምታውቂው እኔ እና እናቴ ብቻ ነን፣ ማንም የለንም። እንደዛማ ትበኛ ማለናል። እንዲህ ጓደኞች አይደለም ምንም ቢሆን መተጋገዝ ባለብን ነገር ላይ እኮ እንተጋገዛለን። እንደዚህ አይባልም። መድኃኒቱ ያን ያህል ውድ ነው? ኦ ባለፈው አክም ቤት ሄደን ነበር። በእርግጥ ግን ያለን ገንዘብ ለአክም ቤቱ ብቻ ነበር ይበቃል። መድኃኒት መግዣ እንኳን አትቼ መላ ጠፍቶኛል። ምን እንደማረግራ ገብቶኛል። መድኃኒቱ ደግሞ ብዙ ገንዘብ ጠየቁኝ። ለመድኃኒት መግዣ ምንም ብር ላገኛ አልቻልኩኝ። ብቻ በጣም ተጨናንቅ ያለውኝ። ምን እንደማረግራ ገብቶኛል። ዛሬ ራሱ የእሷን ደስታ አስቀድሜያት ነው የመጣውኝ እንጂ እሷ ጋርም ብቀመጥ ምን አባት ይባረግላት ነው፣ ደስ ካላት ብዬ ነው ጓደኛዬ ጋር አብሽር። በቃ እንደዚህ አትሁኝ። አንቺ ደግሞ በዚህ ሁሉ ነገር መሀል ያንቺን ጥሩ ጓደኝነት ነው ያየንበት ይህ ሁሉ ነገር ችግር እያለብሽ እናትሽ ሁሉ ነገር ታማ እንደዚህ ሆና እንኳን የጓደኛሽ ደስታ ስበለጠሽ አይደለም እንደሷን ደስታ ለመካፈል የመጣሽ የምጣሽ። አብሽር፣ ደግሞ ሁሉም ነገር ያልፋል። አላህ ከታጋሾች ጎን ነው። ማማረር የለብሽም። ያው ምን አረጋለሁ፣ ቤቱን ቁጭ ምይኩ እናቴ ስትሰቃይ ብቻ ነው ማየው፣ ምንም አላተርፍላት። አትጨና ነቂ አንቺ እንደዚህ። አብሽር፣ በቃ ሁሉም ነገር ይስተካከላል። እስኪ ኢንሻአላህ፣ እኔ ጋም የሆነ ብር እፈልግልሻለሁ ያን ያህል አይጠቅምሽ ይችላል፣ ግን ለመድሀኒት ለአንዳንድ ነገር ይሆን ይችላል። እስቲ አላህ ይበላል። አላህ የፈቀደው ነገር ነው የሚያኖር። ሁሉም ነገር ባለበት አይቀጥልም። አብሽር፣ ሁሉም ነገር አለ ያስተካክለዋል። ሻሉ ሄ ሌዲስ ምን ሆናችሁ ነው? ግን እኔ ጋር አይደለም እንዴ የመጣችሁት፣ ወይስ የግሎላችሁ ጀምራችሁ ነው? አይ እንመጣለን ነው አሁን አንድ የምክት ከመጣሽ አይቀር የልጅቷን ደስታ ነበላሽባት፣ እንግባው። እሰልካ ታሌ ብያቸዋለሁ። መቶ ሺህ ኮሎሲን በማስመካያት ከጓደኞች ጋር አንዳንድ ቦታ እንወስዳቸዋለን። እንግዲህ ጓደኞች ላስተዋውቃችሁ፣ ኢክራም ናት። ኢክራም እንግዲህ ሁልጊዜ ብሶተኛ ናት፣ አኩራፊ ናት። በቃ ችግር ችግር በሏት ጓደኞቼ እንግዲህ መቶ ኪ ፎሎወርስ እስክገባ ሁላችሁም አብራችሁ ከጎን የነበራችሁ በደስታዬ፣ ባዘኔ በጣም ነው የማመሰግነው። እንግዲህ ዛሬ ለዚህ ምስጋራ የሚሆን ሰርፕራይዝ የሆነ ቦታ ወስዳችኋለሁ። ማጠብቁት ነገር ነው። ምን በመናቆ ነገር ነው? ሰርፕራይዝ ምታረጊ? አዎ፣ በጣም ሰርፕራይዝ ትሆኛለሽ እርግጠኛ ነኝ። ሁላችሁ ሆነው ማለት ነው። ስለዚህ በቃ ራይድ ጋር ደውልታ አሻለሁ። ደውልት። እሺ፣ ያስሚ እኔ አካሌ ብቻ ነው እዚህ ያለው፣ ልቤና ጋር ነው ያለው። ስለዚህ እናቴ በጣም ስለሚያመት ወደ ቤት ብሄድ ይሻለኛል። ካንቺ ጋርም እዛ ሂጂ። ካንቺን ከማስደበር ውጭ ምንም ማራል አላረግልሽ። በጣም አሟቸዋል። ችግር የለውም ችግር ያህል ልሰጥሽ ነበር። ምን ነበር ያን ያህል ብዙ ብር ሆኖ አይደለም፣ ግን ለአንዳንድ ነገር ትሆንሻለች ብዬ ነው። በዛ ላይ ደግሞ እንደዚህ አትሆን እንጂ እንደህ ናይ። ይሄ እኮ በጣም ብዙ ገንዘብ ነው። ጌታ መጣሹ? ይኸውልሽ፣ እኮ አሁን በዚህ ሰዓት የገንዘቡ መምጫ ሊያስጨንቅሽ አይገባም። የእናትሽ ሁኔታ ብቻ ነው ሊያስጨንቅሽ የሚገባው። በቃ ሂጅና መግዛት ያለብሽን መድኃኒትን፣ መግዛት ካለብሽ ግዢላቸው ሐኪም ቤትን መውሰድ ካለብሽ ውሰጃቸው። ይናይ አንቺ ያለሽበት ሁኔታ እኮ አውቃለሁ። በዛ ላይ ተማሪ ነሽ እና ለጓደኛችንም ብዙ ገንዘብ አዋጥታችኋል እና አንቺ በዚህን ሰዓት ምንም እንዳሌለሽ አውቃለሁኝ። ኬት አመጣሹ፣ ኬት አገኘሹ ገንዘቡ፣ ይህን ሁሉ ገንዘብ ይኸውልሽ። ኮ አሁን በዚህ ሁኔታች ላይ ይሄ ነገር ሊያሳስብሽ አይገባል። ይሄ እኮ ቢያንስ የመድኒት ቢሸፍንልሽ ነው እንጂ እኮ ያን ያህል የተሻለ እንኳን ሐኪም ቤት ወስደሽ እኮ እናትሽን እንድታሳክሚያቸው ሊረዳሽ አይችልም። ስለዚህ በቃ ቢያንስ የሆንች ነገር እንደ ጓደኝነት ልተባበር ብዬ ነው ደግሞ እስቲ ኢራስሽን ምን አይነት ሀዘን ላይ እንዳለሽ ሀዘን አብዝተሻል እኮ ኢክራ ምን ሆነሽ ነው እንዴ አንቺ ስትኖሪ ነው እኮ እናትሽን የማስታመም የምችው አይደል እንዴ እንዴት ነው እንደዚህ ሀዘን የምታበሹ ነገ ላይ አንቺ አንድ ነገር ሆነሽ በዚህ ሀዘን ምክንያት የሆነ ነገር አልጋ ላይ ብትወድቂ እናትሽን ማን ሊንከባከባቸው ነው ሀዘን ራሱ እኮ አንድ ራሱን የቻለ በሽታ ነው። በአንድ ቤት ሁለት በሽተኛ እንዴት መኖር ይችላል? አንቺ ስትኖሪ ነው ቆመሽ እናትሽ ማስታመም የምትችው። አንዳንቹ ያለ አንዳችሁ ባዶ ናችሁ። ቢያንስ አንዳቸው ለማስታመም አንድ ሰው መኖር አለበት። ስለዚህ ጠንካራ መሆን አለብሽ። እሷና ስለኔ ሁሉ ነገሬ ጥንካሬ ስለሷ ነው ቆሜ የሚሄደው። እናቴ ሁሉ ነገሬ ናት። በቃ እኔ እንጃ እኔ እሷ ካልለች ምንም ነኝ እና ደግሞ ይሄን ሁሉ ገንዘብ ምንጩን ካላወቅኩኝ እናቴ ደግሞ የምትቀበለኝም አይመስለኝም። ተነስታ እንኳን ሐኪም ቤት አብራኝ የምትሄድ አይመስለኝም። ክሩ በዚህ ሰዓት የገንዘቡ ምንጭ ምንም ሊያሳስብሽ አይገባም። አስታውሺ እናትሽ መዳን አለባት፣ እናትሽ መታከም አለባት። ስለዚህ ውሳጅና መድኃኒቱን ግዢላት። ይኸውልሽ፣ ካለሁበትም ነገር አንጻር ይሄን ሁሉ ገንዘብ አሁን ላይ ሰርቼም መክፈል አልችልም። ስለዚህ ይሄ ገንዘብ ደግሞ በጣም ብዙ ነው ወይ? ክረም ደግሞ የማያስጨንቅ ያስጨንቅሽ ያለ አይደል? በቃ አላህ ያለቀን ሰው እኮ ባለበት አይቀጥልም። ነገ አንቺም ከኛ የተሻለ ህይወት ላይ ልትወድቂ ትቻለሽ። ማን ያውቃል? የዛኔ ካገኘሽ ትመልሽልኛለሽ፣ ካላገኘሽም ደግሞ ጓደኛሽ ነኝ አይደል? አፉ ብዬሻ አለው። አብሽር፣ አትጨናነቅ በሽቃልሽ። ሻም ሰግን አላህ አብሽር። እሺ፣ እደውልልሻለሁ። ቻው ቻው።

እስካሁን አልተዘጋጃችሁም? እንደ ሰዓት እኮ እየሄደ ነው። አንቺ ምን ሆነሻል? ለራኤል ደወልሽለት? ወይኔ፣ አልደወልኩለትም። እስቲ ቆይ፣ እሺ። ግን ለማንኛውም የዲኮሩ ምናምን ሁሉንም እዛ ያለውን ነገር ቼክ አርገሽ። ጭራሽም፣ እስቲ ቆይ፣ ቢዝነስ ካርድ ቦርሴ ውስጥ ነው ያለው። ቼክ አርጌ እደውልላት። የምላችሁ ግን እንዴት ነው የጓደኛችንን ችግር ልንረዳት ያልቻልነው? ኢክራም ያለችበትን ሁኔታ ግን አውቃችኋል። እናቷ በጣም ታመዋል። በዚህ ሰዓት ገንዘብ ያስፈልጋታል። ልንረዳት ይገባል። ምንም ቢሆን ጓደኛችን ናት። ለዚህ ለዚህ ካልሆነ ምን ሆነ ጓደኝነታችን? እሱማ ልክ ነሽ። ግን በአሁኑ ሰዓት የያስሚንን ፕሮግራም ተደራረበብን እኮ እኔ በአሁኑ ሰዓት ሂትም ላመጣ አልችልም። ስንት የሚያስቸኩል ጉዳይ እያለ ስንት የእናቷ ሕመም አስጊ ደረጃ ላይ እያለ እናንተ ገና ለገና ለዚህ ለማይረባ ለያስሚን ዝግጅት ብላችሁ እንዴት ነው ግን የምታስቡት? እኔ በበኩሌ በጣም ታዘብኳችሁ። እኔ ያስሚን ራሱ በብድር ነው ያመጣት። ደግሞ ምንድነ እንዲ የምታሽቃብዙ ቀንቺ ጓደኛ ስለሆነች ነው። ጓደኝነቷ ለእኔ ብቻ አይደለም፣ ሺ ለእናንተም ጭምር ነው። እሱም ቢሆን ጋስ ብለን ደርሳለን። እኛ እኮ ስለሌለን እንጂ ጓደኝነቷን አተራ አደለም ታውት ድሮም እናንተ ሰው ናችሁ ብዬ መጠየቄ። ለማንኛውም ግን ቅድም ራሱ ያስሚን የተናገረችው ንግግር በጣም ነው ደበረኝ። እንዴት ነው እንደዛ አይነት ንግግር የምትናገራት? እዛ ጋር ቪዲዮ ላይ ነው ያለችው አይደለ? ያንንም ቪዲዮ ነገ ትፖስቷለች። ለሷ ቀልድ ሊሆን ይችላል፣ ልጅቷ ግን ስሜቷ ነው የሚጎዳው። ነገ ስንት ሰው ነው የሚያዩ? ቤተሰብ ሊያዩ ይችላል፣ የሰፈር ሰው ሊያዩ ይችላል። እንዴት ነው ራሱ ስሜት የማትጨነቁት እንዴ? ስማንቺ ደሞ አተካብዱ ሳጀስት ፈታ ለማለት እንጂ ሌላ ነገር አሰባ አይደለም። ፈታ ለማለት ብላ የሰው ቁስል ላይ እንጨት መስደድ የለባትም። ሻውን ለኔ ነው አይደል? ቦርሳውን ይዘሽ ነው ያስሚንስ? እኔ እኮ ከሰዓት አለኝ፣ በእናታችሁ ከሰዓት ፕሮግራም አለኝ። ምን ሆና ነው የቆየችው? ያስሚን፣ ብሩስ ብሩስ፣ የምን ብር ምን ማለት ምን ማለት ነው? ችግር ካርጊ ማለት ከእኛ ውጪ ሌላ ሰው አለ እዚህ ቤት? ቆይ ቆይ ቆይ፣ ማለት ከእኛ ውጪ ሌላ ሰው አለ ማለት? ታዲያ ሰረቃችሁ እያልሽ ነው?